አሜሪካና እስራኤል በእጅጉ ሲፈልጉት የነበረ ከፍተኛ የሄዝቦላህ የጦር መሪ መገደሉ ተነገረ። የእስራኤል ጦር ኃይል በሊባኖስ ቤይሩት አቅራቢያ እሁድ ከሰዓት በኋላ በፈጸመው የአየር ድብደባ የሄዝቦላህ ሚሊሻ ቡድን ከፍተኛ የጦር አዛዥ አሊ ታባቲን ገድያለሁ ብሏል። ሄዝቦላም የጦር አዛዡ መገደሉን ዘግይቶ በወጣ ዜና አረጋግጧል። በዚያው የቤይሩት የአየር ድብደባ ሌሎች አምስት ሰዎች መገደላቸውንና ሰላሳ የሚጠጉ መቁሰላቸውን የሊባኖስ ጤና ሚኒስቴር አስታውቋል። አንድ የመኖሪያ ሕንፃ መመታቱን ተከትሎ ነው የጦር አዛዡ መገደሉ የተነገረው። እስራኤል ቀይ መስመር አልፋለች ብሏል ሄዝቦላህ ባወጣው መግለጫ። ከሄዝቦላህ ጋር ተኩስ አቁም ስምምነት መደረሱን ተከትሎ እስራኤል ስትፈጽም የቆየችው ተደጋጋሚ ጥቃት አካል ነው የዛሬው የቤይሩት ድብደባ። ሄዝቦላህ ወታደራዊ አቅሙን ሲገነባ ቆይቷል የሚሉት የእስራኤል ባለስልጣናት ጦር መሳሪያ በድብቅ ወደ ሊባኖስ እያስገባ በሌላ በኩል ድሮንና ሮኬቶች የመስራት እንቅስቃሴ እያካሄደ መሆኑን ገልጸዋል። ጥቃቱን ተከትሎ የስራ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእኔ አመራር ስር የእስራኤል መንግሥት ሄዝቦላህ አቅም እንዲገነባ በእስራኤል ላይ ስጋት እንዲደቅን አልፈቅድም ወይም አይፈቅድም ብለዋል። የሊባኖስ መንግስትም ሄዝቦላህን ትጥቅ የማስፈታት ግዴታውን እንደሚወጣ ተስፋቸውን ገልጸዋል ጠቅላይ ሚኒስትሩ። የሊባኖስ ፕሬዝዳንት ጆሴፍ ኡን በበኩላቸው ዓለም አቀፉ ማኅበረሰብ በእስራኤል ላይ ጫና እንዲያሳድር ጠይቀዋል። በደቡብ ሊባኖስ በትንሹ አምስት አካባቢዎች ለመያዝ ዘመቻ አጠናክራ ቀጥላለች ባሏት እስራኤል ላይ ድርጊቷም ስምምነቱን የሚጥስ በመሆኑ ጥቃት አቁማም ከሊባኖስ እንድትወጣም የሊባኖስ መንግሥት ሄዝቦላህን ትጥቅ ለማስፈታት ቃል ቢገባም ሚሊሻ ቡድኑ ግን እስራኤል ድብደባ እስካላቆመችና ከሊባኖስ ጠቅላ እስካልወጣች መሳሪያም አልጥልም ብሏል። በእስራኤልና ሄዝቦላህ መካከል አዲስ ግጭት የተቀሰቀሰው የጥቅምት ሰባቱን የሐማስ ጥቃት ተከትሎ ሲሆን ሄዝቦላህ ሮኬት ወደ እስራኤል ሲተኩስ እንደቆየ ይታወሳል። እስራኤልም በየጊዜው በወሰደችው የበቀል እርምጃም 400ህ የሚጠጉ ሰዎች መገደላቸውና ከአንድ ሚሊዮን በላይ መፈናቀላቸውን የሊባኖስ መንግስት ይገልጻል። አሁን በእስራኤል ጦር የተገደለውን የሄዝቦላህ አዛዥ ታባቲን አሜሪካም በ2016 በአሸባሪነት በመፈረጅ እርሱን ለማሰር ወይም ለመግደል መረጃ ለሰጣት የ5 ሚሊዮን ዶላር ሽልማት ይፋ ማድረጓም ይነገራል። ታባቲ ቁልፍ የሄዝቦላህ የጦር መሪና በአንድ ወቅት በሶሪያና የመን የሄዝቦላህ ልዩ ኃይል አዛዥ እንደነበር የአሜሪካ ባለሥልጣናት ይገልጻሉ። በሁለቱ ሀገሮች ሄዝቦላህ ላደረሰው ተጽዕኖ፣ በቀጠናው ለነበረው ሰፊ አፍራሽ ዘመቻ ዋነኛ ተጠያቂ መሆኑን፣ እስራኤል ታባቲን ለመግደል በቅርቡ ብቻም ሁለት ጊዜ ሙከራ አድርጋ አሁን በሦስተኛው እንደተሳካላት ተነግሯል። አሜሪካም በቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ መንግሥት ላይ አዲስ ዘመቻ ልትከፍት መሆኑ ተሰማ። የአሜሪካ ባለሥልጣናትን ጠቅሶ ሮይተርስ ማምሻውን ባወጣው መረጃም ፕሬዝዳንት ትራምፕ በቬንዙዌላ መንግሥት ላይ ጥቃት እንዲከፈት ከውሳኔ መድረሳቸውን አመልክቷል። እናም በሚቀጥሉት ጥቂት ቀናት ዘመቻው ሊጀመር ይችላል ነው የተባለው። በካሪቢያን ባህር የተሰማራው የአሜሪካ ጦር የአደንዛዥ ዕጽ ያመላልሳሉ ባላቸው መርከቦች ላይ ተከታታይ ጥቃት እየፈጸመ መሆኑ ሲነገር በፕሬዚዳንት ማዱሮ መንግሥት የሚወሰደው እርምጃም ወይም ደግሞ በእሳቸው ላይ የሚወሰደው እርምጃም ከዚሁ ከእጽ ዝውውር ጋር የተያያዘ ነው ተብሏል። የቬንዙዌላ ጦር ኃይል በከፍተኛ ተጠንቀቅ ላይ እንደሚገኝ ይነገራል። ከናይጄሪያ አንድ የካቶሊክ ትምህርት ቤት ታግተው ከተወሰዱ ከ300 በላይ ታጋቾቹ ውስጥ ሀምሳ ያህሉ ካጋቾቻቸው ማምለጥ መቻላቸውን አንድ የሀገሪቱ ክርስቲያኖች ኅብረት ቡድን አስታወቀ። ቡድኑ ትላንት ማምሻውን ባወጣው መግለጫም ታጋቾቹ አርብና ቅዳሜ ባሉት ቀናት ውስጥ ማምለጥ እንደቻሉና መልሰው ከቤተሰቦቻቸው ጋር መቀላቀል መቻላቸውን ገልጿል። ቡድኑ ትላንት እንዳስታወቀው ታጋቾቹ 300 ተማሪዎችና 12 መምህራን ነበሩ። ይህ በእንዲህ እንዳለም የሮማ ካቶሊክ ቤተ ክርስቲያን ሊቀ ጳጳሳት ሊዮ 14ኛ የናይጄሪያና የካሜሩን መንግስታት በክርስቲያን ተማሪዎችና ቀሳውስት ላይ የሚፈጸሙ እገታዎችን ለማስቆም አፋጣኝ እርምጃ እንዲወስዱ ተማጽነዋል። በሮም ጴጥሮስ አደባባይ ተገኝተው ሊዮ 14ተኛም አብያተ ክርስቲያናትና ትምህርት ቤቶች ሁሌም በየትኛውም ቦታም የደህንነትና የተስፋ ቦታዎች እንዲሆኑ እንጸልይ ሲሉ ለምዕምናን ጥሪ አቅርበዋል። ባለፉት ዓመታት ውስጥ ቢያንስ 2500 ተማሪዎች ታፍነው መወሰዳቸውን ቫንጋርድ የተባለ የናይጄሪያ ጋዜጣም ዘግቧል። ጋዜጣው በተባበሩት መንግስታት አሃዝ እና በራሱ ጥናት ላይ ተመርኩዞ እንደዘገበው ተማሪዎቹ የታገቱት ገንዘብ ለማግኘት ሰዎችን በሚያፍኑ ሽፍታዎችና እንደ ቦኮ ሃራም ባሉ ቡድኖች ነው። ለአርብ ዕለቱ እገታም እስካሁን ኃላፊነቱን የወሰደ ወገን የለም። ቬትናም ለቀናት በጣለ ከባድ ዝናብና የመሬት መንሸራተት ዘጠና ሰዎች ሲሞቱ አስራ ሁለት እስካሁን ያሉበት አልታወቀም። የቬትናም መንግሥት በመላው አገሪቱ 186 ሺህ ቤቶች በጎርፍ መውደማቸውን ገልጧል። ከ3 ሚሊዮን በላይ ከብቶች መሞታቸውን የሀገሪቱ ባለሥልጣናት በመቶ ሚሊዮን ፓውንድ የሚገመት ውድመት መድረሱን ገልጠዋል። ኤኤፍፒ የዜና ወኪል ተራራማ የሆነው የዳክላክ ግዛት ክፉኛ የተጎዳ ሲሆን ካለፈው ህዳር ሰባት ወዲህ 60 በአካባቢው ነዋሪ የነበሩ ሰዎች ሕይወታቸውን እንዳጡ ዘግቧል። በመጨረሻም በኢትዮጵያም ከደረሱ ክፉ አጋጣሚዎች አንዱን የምናስታውስበት ቀን ነው ህዳር 14 በኮሞሮስ ደሴት ላይ የወደቀውን የኢትዮጵያ አየር መንገድ አውሮፕላን አደጋም የኢትዮጵያ አየር መንገድ ቦይንግ 767 የበረራ ቁጥር 961 ልክ በዛሬው ቀን እንደ አውሮፓውያኑ አቆጣጠር በ1996 ከአዲስ አበባ ናይሮቢ፣ ኮንጎ ብራዛቪል፣ ሌጎስ መዳረሻውን ወይም ደግሞ መሄጃውን ኮትዲቯር አቢጃን ለማድረግ ጉዞ ይጀምራል። ጥቂት እንደተጓዘ አውስትራሊያ ጥገኝነት ለመጠየቅ በተነሱ ሶስት ኢትዮጵያውያን ተጠልፎ ግብግብ ይፈጠርና አውሮፕላኑ አቅጣጫውን እንዲቀይር ተደርጎ ኮሞሮስ ደሴት ሲደርስ ነዳጅ አልቆበት ተከሰከሰ። ከ175 መንገደኞች ጠላፊዎቹን ጨምሮ 125ቱ ሲሞቱ ሁለቱን አብራሪዎች ጨምሮ 50 ተሳፋሪዎች በሕይወት መትረፋቸው ይነገራል። የ36 ሀገራት ዜጎች የነበሩበትን ይህንኑ የመንገደኞች አውሮፕላን ኢትዮጵያውያኑ ጠላፊዎች አስገድደው አውስትራሊያ እንዲጓዝ በማድረጋቸው ነበር ነዳጅ ጨርሶ የተከሰከሰው። ዋናው አብራሪ ካፒቴን ልዑል ወደ አውስትራሊያ ለመቀጠል አንዱ ሀገር አርፈው ነዳ ነዳጅ መሙላት እንደሚያስፈልግ ቢነግራቸውም ጠላፊዎች አሻፈረኝ በማለታቸው የነበረው ነዳጅ እስከሚያልቅ በሮ ኮሞሮስ ውሃ ላይ እንዲወድቅ አደረገ በዚህ ተግባሩ ቢያንስ 50 መንገደኞች ማትረፍ በመቻሉ ካፒቴኑ ትልቅ አድናቆትና ዓለም አቀፍ ሽልማት ማግኘቱ ይታወሳል በአደጋው ከሞቱት መንገደኞች መካከል 19 የህንድ 9 ስሪላንካና 3 የአሜሪካ ዜጎች ይገኙበታል